ሰላም ሰላም ውድ አለም ቲቪ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል የአማርኛ፣ የእንግሊዝኛ፣ የሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ያሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም አለማት ብትሆኑ በሚመቻች ሰዓት ታች ላይ ባለው ስልክ፣ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁ መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣሁት ደግሞ የእንግሊዘኛ ሌተሮችን የምናይ ይሆናል። የእንግሊዘኛ ሌተሮችን አጠቃላይ ሙሉዎችንም በትልቁም በትንሹ ወይም ደግሞ ካፒታል ሌተር እና ስሞል ሌተር የምንላቸው ነገሮች አሉ። ስለዚህ ዛሬ እነሱ ሁለቱን በደንብ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ኦኬ እንግዲህ እዚህ ጋር የምታዩአቸው እነዚህ የእንግሊዘኛ ሌተሮች ናቸው። እነዚህ እዚህ ጋር የምታዩአቸው እነዚህ ሁለቱ ይቺ የመጀመሪያዋ ካፒታል ሌተር ትባላለች ካፒታል ሌተር ትባላለች። እነዚህ ደግሞ ስሞል ሌተር ናቸው። ታችኞቹ ስሞል ሌተር ናቸው፣ ላይኞቹ ደግሞ... ካፒታል ሌተር ናቸው ማለት ነው፣ ካፒታል ሌተር ናቸው። ነገር ግን እነዚህ ሁለቱ ተመሳሳይ ናቸው፣ እነዚህ ሁለቱ ይችኛዋ እና እነዚህ ድምጻቸው ተመሳሳይ፣ እስከ መጨረሻው መጨረሻው እነዚህ እነዚህ እዚህ የምታያቸው ወደ ታች እነዚህ እና እነዚህ ሁለቱ ተመሳሳይ ድምፅ አላቸው፣ እነዚህም ደግሞ ተመሳሳይ ድምፅ፣ እንደዚህ እያለ ይሄዳል ማለት ነው። ምክንያቱም ምንድን ነው ሁለቱ ካፒታል እና ስሞል ተባሉ እንጂ በቅርጻቸው የተለያዩ ሆነው እንጂ በድምጻቸው ግን በአገልግሎታቸው ተመሳሳይ ናቸው ማለት ነው። ስለዚህ ዛሬ እነዚህ እስከ ልዩነታቸው በደንብ እናያለን። በደንብ ተከታተሉ። ኦኬ አሁን ከዚህ ጋር መጀመሪያ ጀምራለሁ። ኤ ኤ የመጀመሪያውን ብቻ ልብላችሁ ቢ ሲ ዲ ኢ ኤፍ ኤፍ ኦኬ አሁን ከኤ ጀምረን እስከ ኤፍ ብለናል። አሁን ደግሞ እነዚህ ታች ላይ ያሉት ደግሞ አብረን እንበላቸው። እቺ ታችኛዋ ብቻ ማን ትባላለች? ኤ ትባላለች። ኤ ቢ ሲ ዲ ኢ ኤፍ ኤፍ። እንግዲህ እዚህ ጋር እነዚህ ሁለቱም ይችም ይችም ኤ ይባላሉ። ኤ ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ acho, chacho, E gargain, acho, sa maroš, E, demu, demu, small letter, small letter e okay. F ይባላሉ ማለት ነው። እንደምታያቸው ቅርጾቻቸው የተለያዩ ናቸው። ነገር ግን ድምጻቸው ምንድነው ተመሳሳይ? እነዚህ የመጀመሪያ መስመሮች ካፒታል ሌተር ይባላሉ። ታች ላይ ደግሞ እነዚህ ትንንሾች ደግሞ ስሞል ሌተር፣ ስሞል ሌተር ይባላሉ ማለት ነው። ስሞል ሌተር ኦኬ አሁን ደግሞ ወደ ቀጣይ እንሄዳለን። ኤፍ ብለናል እዚህ ጋር ደግሞ ይቺ ደግሞ ጅ ነች። ጅ? ኤች አይ J K L L Okay L እነዚህ አሁን ያየናቸው ካፒታል ሌተር ናቸው። ስሞሎች ደግሞ ስሞሎች፣ G G H I J K L L Okay L ነገር ግን እዚህ ጋር ሁለቱ ምንድ ናቸው? ተመሳሳይ ናቸው። እነዚህ ሁለቱ ጂ ይባላሉ። ኤች አይ ጀ ኬ ኤል ኤል ኤል ይባላሉ ማለት ነው። ኦኬ እስኪ አንዴ ከላይ ጀምረን እንበል ታላልቆችን ብቻ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጀ ኬ ኤል ኤል ኤል ይደርሰናል። አሁን ደግሞ ቀጠዋ ደግሞ ኤም መነች ደግሞ ይህች ኤም ኤም ኤን ኦ ፒ ኪው አር አር እነዚህም ናቸው ካፒታል ሌተሮች ናቸው። ስሞሎች ደግሞ አብረው ያሉት በታች ኤም ኤን ኦ P Q R R አሁን ስሞሎች ብቻ ከላይ ጀምረ ስሞሎች ብቻ ያያል እንዴ ተመሰይ ነው። A B C D E F G H I J K L, M, N, ኦ ፒ ኪው አር አር ኦኬ፣ እንግዲህ እነዚህ የምታዩአቸው አጠቃላይ ትልልቆቹ ካፒታል ሌተር ይባላሉ። ትንንሾቹ ደግሞ ስሞል ሌተር ይባላሉ። አሁን ከአር ደርሰናል። ከአር ደርሰናል። ቀጥላ ምናገኛት ደግሞ ከአር ቀጥለን እዚህ ጋር ምታችሁ እነዚህ ኤስ ኤስ እነዚህ ደግሞ ኤስ ኤስ ቲ ዩ

እንግዲህ እነዚህ ደግሞ አጠቃላይ ልክ እንደ መጀመሪያዎቹ ትንንሾቹ ምን ናቸው? ስሞሎች ናቸው። ትልልቆቹ ደግሞ ካፒታሎች ናቸው፣ ካፒታሎች ናቸው ማለት ነው። እስኪ አንዴ እንበላቸው። ኤስ ቲ ዩ ቪ ደብሊዩ ኤክስ ኤክስ ዋይ ዜድ። እነዚህ ትልልቆቹ፣ ታች ደግሞ ትንንሾቹ ደግሞ እነዚህ ስሞል ሌተር የምንላቸው፣ ስሞል ሌተር እነዚህና እነዚህ ቀጥሎ ያሉት ድምጻቸው ምንድን ነው? ተመሳሳይ አሁን ኤስ ቲ ስላልን፣ ይህም ደግሞ ምን ይላል? ኤስ ቲ ዩ ቪ ደብሊዩ ኤክስ ዋይ ዜድ ይሆናል ማለት ነው። እንግዲህ እነዚህ አጠቃላይ እንግዲህ ዝጋየ ናቸው። ምንድን ናቸው? ሙሉ የእንግሊዝኛ ፊደላቶች ናቸው ማለት ነው። ሙሉ የእንግሊዝኛ ፊደላቶች ናቸው። እዚጋ ምታቸው፣ እነዚህ እነዚህ ምታቸው። እስኪ አንዴ ከላይ ወደ ታች እስኪ እንመልክ ኤ ኤ ጂ ጂ ኤም ኤም ኤም። ይሺ ወደ ሁለተኛው ደግሞ ቢ ቢ ኤች ኤች ኤን ኤን ኤን። ኦኬ ወደ ሶስተኛው ደግሞ ሲሲ ሲሲ ስላችው ይችኛው ካፒታል ዋሲ ስሞል ዋሲ

ኬ ኬ፣ አንዷ ካፒታል አንዷ ስሞል ማለት ነው። ኪዩ ኪዩ ኪዩ፣ ኤፍ ኤፍ ኤፍ፣ ኤል ኤል፣ አር አር አር። ኦኬ እንግዲህ እነዚህ የምታያቸው ስሞልም ካፒታሉ አንድ ላይ ስለሆኑ እንዳያወዛግባችሁ፣ ትንንሾቹ እንዳልኋችሁ፣ እነዚህ ትንንሾቹ፣ እነዚህ ስሞል ሌተሮች ናቸው። ትልልቆቹ ደግሞ ካፒታል የተባለ ናቸው። ስለዚህ ሁለቱ ነገር እንዳይዋዛግባችሁ። ኦኬ እነዚህን ደግሞ እዚህ ጋር ያሉት ደግሞ እነዚህ ደግሞ ኤስ ኤስ ዋይ ዋይ ዋይ ቲ ቲ ዜድ ዜድ ዜድ ዩ ዩ ቪ ቪ ደብሊዩ ደብሊዩ አይክስ አይክስ አይክስ ጉድን እንግዲህ እነዚህ እኔ በተለያየ አነባብ ስልት አንብቤላችኋለሁ። እናንተ በደንብ አድርጋችሁ መደጋገም ከዚህ በተሻለ ደግሞ እናንተ ለምሳሌ እናንተ ከዚህ ጀምራችሁ እንደዚህ እያደረጋችሁ መሄድ ትችላላችሁ። ወደዚህ እንደዚህ እያደረጋችሁ ማንበብ፣ ከታች ጀምራችሁ ደግሞ ወደ ላይ እንደዚህ ማንበብ ትችላላችሁ። ከዚህ ጀምራችሁ እንደዚህ ማንበብ ምክንያቱም እስከምትይዟቸው በተለያየ መንገድ አሁን ኤቢሲድ እያላችሁ እንደዚህ ስትሄዱ ቀላል ነው ብዙ ጊዜ ኤቢሲዲ ማለት እስከመጨረሻው በደንብ ሳታውቁ ልትሉ ትችላላችሁ። ነገር ግን ማወቃችሁን ለማረጋገጥ እናንተ በተለያየ መንገድ ማንበብ እንደዚህ ያደርጋችሁ እየቀያየራችሁ ቦታቸውን ማንበብ ይኖርባቸዋል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። አማርኛ፣ እንግሊዝኛ፣ እንዲሁም ሂሳብ እና ሌሎችን ትምህርቶች ማስተማሪያ ቻናለሁ። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክመለስ መልካም ጊዜ። ባይ ባይ።